ረ በፈጠራቸው አምላክ የሆንባቸው እናንተ ሰላም ፈጠሩ? እውነት ሰላም ፈጠሩ? ለተመልካች ክብር ይኖራችሁ። የምሬ ነው የምላችሁ። እናንተ ለተመልካች ክብር አይኖራችሁም እንዴ? ቢያዝ ወይ ረ ብዛችት እናንተ ተግማማችሁ፣ እውነት እኔ አንድ ቀን ተናግራቸው አላቅም። በቃ በቃችሁ፣ ይበቃችኋል። ሰው እስከ መቼ ነው ድራማ ሲሰራ የሚኖረው? እንግዲህ ሩታዬ ቤት ልጄን አላሳይህም ሂድ አለችው። ማለት እየተጋፋኝ ነው ብላ እንግዲህ ፊቷን አጥፍታለች ዛሬ ማለት ነው። ፊቷ ጥፍ አድርጋ አላሳይህም፣ የልጅ አባት የልጅሻ አባት፣ አታሳየው አይደለም፣ አሳየው አሳዩ። በዛ ላይ ደግሞ ታሳዩዋለሽ። አብረሀም ደግሞ ሀያ አራት ሰዓት እያየኸው ነው። ምንድነው ጉድ የምታፈላው እናንተ? ይበጋችኋል ወይ የሚበላቸው? ለተመልካች ክብር የላቸውም። ሩት አየ፣ እንግዲህ ዛሬም በራሷ ምክንያት ስትዝናና ነበረ። ካሜራማኑ ማነው አትሉኝም? የምሬ ነው ምላችሁ እናንተ። አይበጋችሁም? እንዳይሰለቻችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራቸው ቻናል የቤት ሰዎች እንዴት ናችሁ? ደህና ናቸው። ለማንኛውም ላይክ ሸር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። እናንተ ላይክ አድርጉልኝ ተው ላይክ አድርጉልኝ። ቻናሌ እየወረደብኝ ስለሆነ ማለት ነው። በህጋ ብላ ከሆነባቸው እናንተ ወደ እኔ ትመጣላችሁ እያልኩኝ እኔ ወደ እናንተ ልምጣ እንዴ? በቃ ላይክ አድርጉኝ፣ አበረታቱኝ ማለት ነው። ቻናሌን ይነሳልኝ። እና ሩታዬ እንግዲህ ልጄን አላሳይም፣ ምክንያቱም ወርቁ ሄርሜላናት የገዛችሁ ያንን እንቆቅልሽ አልተመለሰልኝም። ያንን እንቆቅልሽ ይመለስልኝ እና ልጄን አሳያለሁ አይነት ነገር ነው መሰለኝ። እና ሩታዬም ደግሞ ያው ጥፋት አለባት። ጥፋት አለብሽ እየሰወረ ለምንድነው የምትሰማው? ለምንድነው የምትሸፋፍኝላት፣ የምትደብቅላት? ያላችሁኝም አላችሁ ቀን በሰራው ቪዲዮ እናንተ ህሊና እያወቀ ምን ልበል ምን ልበል። ሩታ የሰው ወሬ እንደማትሰማ አውቃለሁ። እኛ ላይ ሁለቱም ጢባ ጢቤ እንደሚጫወተው እንደሚጫወቱ አውቃለሁ። ለተመልካች ክብር የላቸውም። በቃ ተመልካች እኮ እንደሚወድ ሰው ነው የምትሆኑት። እውነቴ ነው የምላቸው። ተመልካች ለእናንተ ሞቶ ነው የሚወዳችሁ። ለእናንተ ደፋ ቀና ይላሉ፣ ሼር ሲያደርጉ፣ ላይክ ሲያደርጉ፣ ቪዲዮያችሁ ሲያዩ። እናንተን ቪዲዮ ስትለቁ በጉጉት ነው የሚጠብቀው ማለት ነው። እናንተ ግን ለተመልካች በጭራሽ ክብር የላችሁም። የምሬ ነው የምላችሁ። አብራችሁ ትውላላችሁ፣ ማታ የማይረባ ቪዲዮ ትለቃላችሁ። ሰው እኮ የእናንተ ደስታ አይደል የሚፈልገው ተመልካች በጠቅላላ እናንተ ደግሞ ደስ የሚል ቪዲዮ መልቀቅ አለባችሁ እንጂ የማይረባ ንትርክ የበዛበት ቪዲዮ አትልቀቁ እንዴ ቀን እዛ ስላሴ አካባቢ ስትዝናና አይደል እንደ ነበረው ለምንድነው እንደዚህ የምታደርጉት ማለት ይሄ በቪዲዮ የቀረጻችሁ ለምንድነው እንደዚህ የሚደረገው የምር ያስጥላል ይደብራል ማለት ነው እና ውድ ቤተሰቦች ያው አብርሃም እንግዲህ ታግሼሻለሁ ብዙ ታገስኩሽ ምናምን እያለ ነበረ ማለት ነው። ምንድነው ታገስኩ? ከሄድ ሜላ ጋር ማን ሄዳለ? አዎ ማን ሄዳለ? ማናም ጣለ። እሷን ራሱ እንድናይ ለምን አደረግከን? አንፈልጋትም ነበረ እና የታገሰች ደግሞ እሷ ናት። አንተ እኮ ስንት ሴት ነው ያመጣህበና ድራማ ብለህ ወይኔ በላቸው። ሴቶቹ ራሳቸው ዝቃ አድርገው ከአብርሃም ጋር ስንት ተጃጅለዋል ስንት ተጃጅለዋል። እሱ ወንድ ሆኖ እነሱ ሴት ሆነው ማለት ነው ቤተሰብ እንግዲህ ስልክ ገብቶብኝ ነበር እና ስንቶቻቸው ተጃጅለዋል። አንተ ደግሞ ሩታ ታግሳለች። እኛ እናንተ በሄዳችሁበት እንሄድ ካል ማለት ነው። ሌላማ ሩታ ራሱ ታስፈነጥረ ነበረ። እስካሁን ድረስ ከዚህ ሁሉ ሴት ጋር ሚጃጃል ቢሆን ኖሮ ሩታ ከሱ ጋር እንኳን ልትወልድለት አታረግዝለት ማለት አትኖርም ነበረ። እኔ ልንገራችሁና ማለት ነው ማለት የእውነት አብርሃሜ ነገር የሚያደርገው ቢሆን ኖሮ ማለት ነው እና እናንተ ለተመልካች ክብር ይኑራችሁ። ተመልካችን አክብሩ። ተመልካችን እናንተ እንደሚያከብራችሁ ተመልካችን አክብሩ። እናንተ ሩባ እክል ለተመልካች ክብር የላችሁም። የምር ይደብራል፣ ያስጠላል። የሆነ ብሎግ ቪዲዮ ወይም የሆነ ነገር እንትን ሲባል ይቀርጻሉ እዛው እዛው አካባቢ ማለት ነው። እንደ በፊት አይደለም። ቡታጀራ እንትን ተብለዋል። ምንድነው እናንተ ይሄ ተሰርተዋል፣ ማለት ነው። ሁሉ ነገሩ ተቀይሯል። መዝናኛ ቦታ አለ። ልክ እንደ ሳውዲ ሀዲቃ ነው። እንደዛ አይነት ነገር ተሰርተዋል። ብዙ ነገር አለ። ስለዚህ እዛ እዛ ላይ እንትን ስትላል ነበር። እንደ ምንድን ነው ይህንን አክልም እንትን የምትሉት እዚ ጋ ሌለን ትርክ ቪዲዮ መለቆት ሄጭ ሼ አይዛችሁም እንደ እውነት ሼ ልይዛችሁ ይገባል። እና ውድ ቤተሰቦች ሩታ የሰው ወሬ ትሰማለች ስለምትሉ አትሰማም፣ ትሰማለች። አይሆን እኛ ላይ ነው ጥባ ደብ የሚጫወቱት። እኛ እኮ በቃ የእናንተ መጫወቻ አድርጎን አርፏል። ስንት ዓመት ሁለት አመት ሙሉ አሁን ወደ ሶስት አመት ቀጠላችሁ። እኛ እስከ መቼ ነው ጅል ምታደርጉት ምታደርጉን? እኛ እስከ መቼ ነው ሞኝ የምታደርጉን? ሞኝ ሆነን አይደለም ጅልም ሆነን አይደለም እናንተን ስለሚወድ ነው ተመልካች የሚከተላችሁ። ስለዚህ አርፋችሁ ተቀመጡና እና ግድ ሩታ አላሳይም ብላለች ልጇ አላሳይም እሞታታለሁ እንጂ ልጄን አላሳይም። ታሳያለሽ፣ ታሳያለሽ ልጁ ነው ታሳያለሽ፣ ታሳያለሽ። በቃ እንተያያለን ሩታ እና እንደዛ እያለች ነው። ለማንኛውም ባጃችሁ ጉቡ እናንተ እውነት ለመናገር ከተጨመራችሁ ጀምራችሁ እስከ አሁን ድረስ ድራማ አይሰራም አለ አይደለም? ሰው በቃ የራሱ ንትርክ የሌለበት ጭቅጭቅ የሌለበት ሰላማዊ ኑሮ ይኖራል። እናንተ ሰላማዊ ኑሮ ኑሮ እየኖራችሁ ነው፣ ግን ተመልካች እዚህ ጋር እናንተ ሰላማዊ ኑሮ እንደምትኖሩ አብዛኛው ተመልካች አያቅም ማለት ነው። ከመቶ አምሳ ፐርሰንቱ ወይም አርባ ፐርሰንቱ ነው ቢያቅም፣ እኔ አላቅም ውድ ቤተሰቦች የሚያቅ አይመስለኝ። ግማሹ ቢያቅ ነው፣ ግማሹ ግን እውነት ነው የሚመስለው። የሚደረገው ነገር በሙሉ ግን ውሸት ነው። እውነት ውሸት ነው ይሰለቻል አይሰለቻችሁም እንዴት እናንተ ሁሌ ለተመልካች በተመልካች ሙድ ከሚትይዙ ቢቀርባቸው ይሻላል ብዬ አስባለሁ በንየውም ጋይስ እና ጥፋት የለባትም ሩታ ነው ላሁ ጥፋት የለባትም የምላችሁ ምንድ ነው ስለማትሰማ ተመካክሮ ስለሚያደርጉት ነው እኔ አብረሀም የሆነ ነገር ሲያደርግ ሴቶቹ ጎድቶ ሲያመጣ ጥፋተኛ ነው ብዬ አውቃለሁ አላቅም ለምን ድራማ ስለሚሰራባቸው የእውነት ስለማያደርገው የእውነት የሚያደርገው ቢሆን ኖሮ እንዴት አንተ እንደዛ አይነት ነገር ታደርጋለህ እንዴት የወረደን ስራ ትሰራለህ ብዬ እናገረዋለሁ። እንዴት የወረደን እንትን ታስባለህ ከሴት ጋር ምን ያጋግጥሃል ባለ ትዳር አደለህን ወይ ብዬ እኮ ከዚህ በፊት ወቅሰው ነበረ። እውነት ለመናገር እንደሌላኛው ሰው እሸልጠው ነበረ ወይም ደግሞ ደግሞ እሞልጨው ነበረ ማለት ነገር ግን እኔ ህሊና እያወቀ ድራማ መሆኑን እያወቁኝ ልናገር አልችልም ነበረ። ግን እኮ ጨጓራዬ ነበር የሚለጠው። ቀይስ ጨጓራዬ እንዲህ ጎድቶ የመጣ ቀን በቀዳሜ ይንተከተካል እላቸዋለሁ። ደሜ ይንተከ ይፈታል እንዲህ ልጅ አይመለስም፣ እንዲህ አይበቃውም፣ እንዲህ እስካሁን ድረስ ሰርቷል የሚለው ነገር ላይ እና ሩታም ደግሞ በቃ ሰው አራስ ሆኖ እንኳን ድራማ አይሰራም። አትስሩ፣ አትስሩ፣ እውነት አትስሩ፣ ተከባብራችሁ ኑሩ። ተከባብራችሁ እየኖራችሁ ነው፣ ተመልካች ላይ አትጫወቱ። እኔ ተመልካችሁን ወዶና ፈቅዶ ነው። ምን ይደረግ? ምንም ማድረግ አይቻልም። እና ሩታ አሁን ለሩታ ማስጠንቀቂያ ልስጣት? ስጣት። ቤተሰቦች ይቅርታ አድርጉልኝ፣ እና ማለት ነው ማስጠንቀቂያ ልስጣት። አንቺ ምን አግብቶች ነው ያገባኛል። አዎ፣ እና ምክንያቱም ጎረቤቴ ናት፣ የሀገሬ ልጅ ናት ማለት ነው። እና አልጥላትም፣ ብትወድቅ አነሳታለሁ፣ በወድቅ ታነሳኛለች። እና ምን ልበላት መሰላችሁ? ልጁን ታሳይዋለሽ? አታሳዩ? ልጁን ታሳይዋለሽ ወይስ አታሳዩም? አብርሃምን ታሳይዋለሽ? አሳዩ ወደሽ ነው በግድሽ ታሳዩዋለሽ። ታሳዩዋለሽ አለቀ፣ አራት ነጥቤን በዚህ እንዘጋለን። አሳየው ቀጥ ብለሽ፣ አለበለዚያ ደግሞ ትከሰሻለሽ ወይም ደግሞ ሊታሰራለሽ ማለት ነው። ማንም ያሳሰረሽ እኛ ራሳችን እንከሰሻለን። በባልና ሚስት መሃል ምን አግብቶች ነው? እውነት ታሳየዋለች። እንዴነችና እንዴ፣ አንቺ ብቻሽ አልወለድሽው ብቻሽ አላመጣሽው። አሳየው፣ ልጁ ይህበት ይፈጥ አይደለ። ልጁን አሳየው፣ እውነት አሳየው። ነውር የሚባል ነገር አለ። እንዴት ብለሽ ነው ልጁን የምደብቅበት እንደዚህ ብሎ ማስመሰል ነው እንጂ ሌላም አይቻልም። እውነት አይቻልም። ለምንድን ነው የማታሳይው? ልጁ ቀድ ብለሽ አሳይው እንዴ! ምንድን መስላለች? አሳይው። አበዛሽው። አሁንም አበዛሽው። እውነት አበዛሽው። እንደነችና፣ ምን ሰሞኑ መኪና ገዛለሽ፣ ወርቅ ገዛለሽ፣ ምን ለሆን እያልሽ ነው? ምንድነው የሚያነታርግሽ? በዛ ላይ ደግሞ ሰው የሰው ወሬ ለምንድን ትሰብያለሽ? እንዴትች ና፣ እኔ ውድ ቤተሰቦቼ ማስመሰል ይሻላል ይመስለኛል። እንዴ ለምንድነው መታሰኝ? ማስመሰል ስለሚሻል ማለት ነው። ላይክም ለማድረግ ለመደረግ ነው አሁ ላይክም ለመደረግ ሰብስክራይብ ለመደረግ ማስመሰል ይሻላል። ለምንድነው መታሳዩ? መታሳዩ እውነት በካሁን በኋላ እንወቅስሻለን ስሻለን። እንዴ እኔ እንዴት ብዬ ላስመሰል? አረ በፈጠረ ብላክ ሩታታኝ ሩታታኝ ሆናል ሩታታኝ ድራማ አይደለም ውድ ቤተሰቦች፣ እውነት ነው የተጣሉት እና ወርቁም እንትና ሄርሜላ ናት የገዛችው። ሩታም ጥፋት አለባት። ልጁም ታሳየው ግዴታዋ ነው ማለት ነው። ይሄ ነው ምላችሁ። ለማንኛውም ላይክ እያደረጋችሁ ሼር አድርጉልኝ። ቻናሌም ደግሞ ወርዶብኛል፣ ስለዚህ ላይክ አድርጉኝ። ውድ ቤተሰቦች፣ ስወዳችሁ ስወዳችሁ አይከፈልበትም እና ሰላም ሁኑልኝ በያላችሁበት ሁላችሁ።